ለምሳሌ አንድ ነገር ልንገር። አርሴማ ፀበል ብትሄድ ስንት የሚለፈልፍ ጉድታ ያለ። በኢየሱስ ስንበል፣ በኢየሱስ ስን፣ በመድኃኒዓለም ስንበል፣ በመድኃኒዓለም፣ በአርሴማ በል፣ በበበበበ አርሴማ ናት እያቃጠለችኝ ያለችው። ኢየሱስ ምንም አይደለም ማለት ምን ማለት ነው? መድኃኒዓለም ማለት ለእኔ ቀላል ነገር ነው እያለ ነው ሰይጣን። ቤተ ክርስቲያኒቱ ልታፍር የሚገባት ልትሸማቀቅ የሚገባት ኢየሱስን በትክክል እንዳላከበረችው ኢየሱስን የሕይወቷ ራስ የሕይወቷ ቤዛ አድርጋ እንዳልተቀበለችው የምታያት በየጸበል ቦታዋ እና አርሴማ ተቆጣጥረውት ሰይጣን ነግሶበት ስታይ ሆኖ አርሴማ አቃጠለችን፣ በአርሴማ፣ እኔ እሱን ስም አልጠራም፣ እለቃለሁ፣ ለቃለሁ፣ ወጣለሁ፣ አታስጠጉብኝ እሱን ስዕል እያለ ኢየሱስን ማዕከል ያላደረገ ክርስትና ከየት ይመጣል? አርሴማ ናት የክርስትና ማዕከል ክርስቶስ ተመራናት። የክርስትና ማይከል እነዚህ እነዚህ ናቸው የክርስትና ማይከል፣ ግርላት ድርሳናት ናቸው። እንዲህና ክቡራት እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን፣ ከሁላችን ጋር ይሁን አምላካችን ኢየሱስ ክርስቶስ። ያው አሁን የቀረብኩበት ምክንያት እንደምትሰሙት የቅድስት አርሴማን ተአምራቷን ለመናገር ለመመስከር ነው፣ ሁላችሁም እንድትመሰክሩ ነው። ደግሞ የማሳስባችሁ ይህንን ምስክርነት እንዲሰጡ ሸርም እያደረጋችሁ ሰዎች እንዲታደርሷቸው። ቅድስት አርሴማ በጣም ነው ታምራቷ እኔ በጣም ይገርመኛል። የቅድስ ታርሴማ እስካሁንን የማየው በጸበል ላይ ነበር። ብዙ ጊዜ የታመሙ ሰዎች ሲመጡ አጋንንት ያደረባቸው ሰዎች ሲመጡ፣ ጸበል ላይ ነበር የሚለፈልፉት። ብዙ የሚሉት ከዚያ ነበር ከላይ ከታ የሚሉት ያው እስኪለቃቸው ድረስ ማለት ነው። አሁን ደግሞ ከጸበሉ አልፎ ደግሞ በፌስቡክ ሁሉ እያስለፈለፈቻቸው ነው ያለችው። አጋንንት ያደረበትን ሰው እያስለፈለፈችው በፌስቡኩ ስሟን በመጥራት ማለት ነው ስሟን በመጥራት ብቻ እየለፈለፉ ነው። አሁን ይህ ሰው ከሰማችሁት፣ ምንድን ነው የሚለው በበበበበበ ነው የሚያሰኘው። በጣም ግሩ ነው። ከዚያ ደግሞ አቃጠለችን ያቃጠለች አቃጠለችን፣ ይው እስከዚህ ድረስ ነው እንግዲህ የቅድስት አርሴማ ተአምራቷል። ይህን እንድንመሰክር ነው ሸር እያደረግን እኔ ሰውየውን በእውነት ከሆነ እንደው በበበ እያለ አቃጠለች እንዲ ያለ ሁልጊዜ እየለፈለፈ ከሚኖር ወደ ጸበሉ መጥቶ እንዲለቀው ቢሆን ነው። ቢጸበል፣ ሁላችሁም ሸር አድርጉት፣ ይድረሰውና ይምጣና ከጸበሉ ይግባና ተጸብሎ በደንብ እንዲለቀው ነው። ምነው የቀረ ዝም ብሎ እንደው ሲለፈልፍ ነው የሚኖረው ማለት ነው። አስቸጋሪ ነው። እና ይሄን ሻላ አድርጉለት የደረሰው ነው። ቅድስት አርሴማ ያው ከፈጣሪዋ በተሰጠ ስልጣን ከዚህም በላይ ማድረግ ትችላለች። አጋንንት ማውጣትማ ቀላል ነው፣ ምንም አይደለም። በመድኃኒ ዓለም ዘንድ በሰጣቸው ቃል ኪዳን ምንድን ነው የሚለው? አምላካችን ኢየሱስ ክርስቶስ እኮ ለወዳጆቹ ለቅዱሳት አንስት ለቅዱሳን ጻድቃን ሰማዕታት ቃል ኪዳን ተሰጣቸው ዘይ ጾረ መስቀለ ሞቴ፣ ዘይ ጾረ መስቀለ ሞቴ፣ የኔን መከራ ያልተቀበለ የኔ ደቀ መዝሙር አይደለም። ግን የኔን መከራ የተቀበለ ያሰበ እኔ የተቀበልኩትን መከራ በእኔ ስም መከራ የተቀበለ ሁሉ የኔ ደቀ መዝሙሬ ነው። እኔ የማደርገውን ያደርጋል፣ ከዚያም በላይ ያደርጋል ብሎ ቃል ኪዳን። እስኪ ዮሐንስ ምዕራፍ 14 ቁጥር 12 ላይ ተመልከቱት። ምንድነው ሲል? የምናገር አማን አማን እብለክሙ ግብረ ዘአነ እገብር ውእቱኒ ይገብር ወዘይ አቢ ምን ይገብር እኔ የምሰራውን ስራ ይሠራል አለ። በእኔ ያመነ ሰው መድኃኒዓለም ሲናገር በእኔ ያመነ ሰው እኔ ያም እኔ የምሰራውን ስራ ይሰራል። ወዘይ አዲም እንዲሆ ይገብር ከዚያም የበለጠ አለ። ከዚያም የበለጠ አምላካችን ኢየሱስ ክርስቶስ ድቡ ይፈጉሳል፣ ጋኔን አውጥቷል፣ ሙታን አስነስቷል፣ ይህን ሁሉ ታምራት አድርጓል። ግን ከዚያ የበለጠ ትሰራላችሁ ያለው እኔ የምሰራውን ትሰራላችሁ፣ ከዚያም የበለጠ ምን ማድረግ፣ ተራራ እስከማፍለስ ትደርሳላችሁ። ይህ ሲነገር ለሐዋርያት ብቻ እንዳይመስልን በነገራችን ላይ በእኔ ያመነ ሁሉ ነው ያለው። በእኔ መከራ የተቀበለ ነው። በእኔ ያመነ ሲል ደግሞ ከባዶ ቤት ገብተን ዝም ብለን ኢየሱስ ኢየሱስ በማለት አይደለም፣ በተግባር በመግለጽ ስራውን መድኃኔ ዓለም ኢየሱስ ክርስቶስ ትክክለኛ የክርስቶስ ወዳጅ መሆኑን አንድ ሰው በምን መግለጥ አለበት? በተግባር በስራ ያ ካልሆነ ዝም ብለን ገብተን እንደ አዳራሽ ገብተን ብንለፈልፍ ያምን ማለት ነው። ከባዶ ቤት ገብቶ የሚዘልቁን ጫ ማለት ነው። የሚዘልቁን ጫ ስለዚህ ስራ ከሰሩ ግን ከእኔም በላይ ትሰራላችሁ። ሰሪው ራሱ መድኃኔ ዓለም ነው። በወዳጆቹ ላይ አድሮ ስራውን የሚሰራ የሚያሰራ ራሱ ነው። ግን እሱን የተከተሉትን መከራ የተቀበሉትን በእሱ ስም ያመኑትን የተሰየፉትን በእነሱ ላይ እያደረ ስራውን ይሰራል መድኃኔ ዓለም። ለዚህ ነው እኮ ማርቆስ ምዕራፍ ሶስት ቁጥር አስራ አምስት ላይ እንዲህ ሲል እናገኘዋለን። አውሆሙ ያውጽኡ አጋንንተ ወይ ፈውሱ ድውያነ ጋኒን ያወጡ ዘንድ ድውያን ይፈውሱ ዘንድ ስልጣን ሰጣቸው ይላል ማርቆስ 3:15 ተመልከቱ። ስልጣን ሰጣቸው ለማን ነው? ወዳጆቹ። ሴት ወንድ አላለም፣ ለሁሉም ሰጣቸው ስልጣን። ሴቶቹ ያጋን እንታይወጡም አልተባለም። ወንዶች ብቻ አይደለም አልተባለም። ትንቢት አይነገር ለሁሉም ስልጣን። እግዚአብሔር ብቻ በእኔ ያመነ ነው ያለው። በእኔ ያመነ ሁሉንም ማድረግ ይችላል። እስቲ መጥራ ማነው? ግብረ ሐዋርያት ምዕራፍ ሁለት ቁጥር 17 ላይ ተመልከቱ። ምንድን ነው የሚለው? ሴት ወንድ ይለያል እንዴ? እሰውጥም እና መንፈስ ዲበ ኩሉ ዘስጋ

ምን በእኔም ባመነ ማለት ነው። ክርስቶስ መድኃኒዓለም ኢየሱስ ክርስቶስ ባመነ ዝም ብሎ በመስቀል ብቻ አይደለም በሥራ ነው ብያቸዋለሁ። እምነት የሚገለጠው በሥራ ነው እንደነ ቅድስት አርሴማ፣ እንደነ ቅድስት ክርስቶስ ሰምራ፣ እንደነ ተክለ ሃይማኖት፣ እንደ ሐዋርያት በሥራ ነው እምነት የሚገለጥ እንጂ ዝም ብሎ ከባዶ ቤት የሚጮሰው ምን ሥራ ሰርቶ ነው? አሁን እንደው በእውነት እኔ እንደዚህ እኔ በጣም ይገርማል በእውነት። ምን ያህል ነገሩ ያው እየለፈለፉ ስለሆነ ቅድስት አርሴማም ስሟን ሲጠሯ ቅዱሳ ሌሎችንም ሲጠሩ ስለሚለፈልፉ ያ ሰይጣን ነው እንደዚህ የሚያሰራው ለማለት ነው። ለእነሱ ግን ሴቶችም ወንዶችም ሳይሉ ትንቢት ይናገራሉ፣ ነው መንፈስ ቅዱስን አሳድርባቸዋለሁ በእኔ ያመኑትን። ከዚያን ሰዓት ጀምሮ መንፈስ ቅዱስ ካደረባቸው በእኔ አንድ ከሆኑ ምን ይናገራሉ አለ። ትንቢት ይናገራሉ፣ ጋኔን ያወጣሉ፣ ድጉይ ይፈውሳሉ፣ ሙቲያ ስነት ማንኛውንም መድረ ማድረግ ይችላሉ ብሎ ስልጣን ሰጥቷቸዋል። እነዚህ ነው ማቴዎስ ምዕራፍ አስር ቁጥር ስምንት ላይ ዱያነ ፈውሱ፣ ሙታነ አንሱ፣ ለደምስ አንሱ፣ አጋንንት አውፁ፣ አጋንንትን አውጡ ድዊ ፈውሱ ሙታ አስነሱ። ሁሉንም ስልጣን ሰጥቻችኋለሁ ብቻ ከእናንተ የሚጠበቀው ምንድን ነው ያለው? እምነት፣ ፍጹም እምነት፣ የኔን መከራ፣ መሰቀሌን፣ መታመሜን፣ መሞቴን፣ መነሳቴን፣ ከዚያ ሥጋውን ደሙን መቀበል፣ ከዚያ ደግሞ በወዳጆች በቅዱሳን አማላጅነት ማመን፣ ከዚያ ባለጥ ሁሉም ይደረግላችኋለን። መከራ መቀበል በእኔ ስም። ያ ከሆነ ይው ስራ እየሰሩበት ነው፣ ገልጠውታል። ይህን ለመስራት ደግሞ ሁላችን ዝግጁ መሆን አለብን እንጂ ያልቀረቡትን ደግሞ በጸበሉ እንዲፈወሱ ማቅረብ፣ ሸር እያደረግን እንዲደርሳቸው፣ ከዚያ እንደው ምናልባይ ልብ ሰጥቷቸው አንድ ጊዜ ከቀን አንድ ቀን መንፈስ ቅዱስ ካደረባቸው መጥሰው ሲጸበሉ ሰይጣኑ እንዲለቃቸው፣ ይህን ሸር ማድረግ አለብን። እስ ነው እኔ በሰፊው የምነግራችሁ ይህን ነው። ስለ ቅዱሳንማ እንግዲህ አሁን እንደው እኮ የሚገርመው ነገር ቤተክርስቲያኒቱን አዋረደ ይችላሉ። አንዳንድ ሰዎች እንደዚህ የሚሉ ሰዎች ሰይጣን ያገረባቸው ሰዎች ቤተ ክርስቲያኗ ተዋረደ። ለምን? የኢየሱስ ማለት ኢየሱስ ክርስቶስ እኮ የሚሰበከው የሚነገረው እኮ በወዳጆቹ ነው። አንድ ንጉስ የሚታወቀው በምኑ ነው? በሰራዊቱ እኮ ነው አይደል? በዚህ በመካከላችን በብዙ ሰው ተሰብስበው ማንኛውም ከደቆ ተራ ሰው ነው። በምንድን ነው ግን መታወቂ ያለበት በሰራዊቱ በንጉሱ በሰራዊት ብዛት ነው፣ ሲታጀብ ነው ንጉሱ መጡ የሚሏቸው ከዚያ ውጭ በሚታወቀ አምላካችን ኢየሱስ ክርስቶስ እኮ የሚታወቀው በወዳጆች በእነዚህ አሁን ታምራት በሚያደርጉ ስልጣን በሰጣቸው ይህን ድውይ በመፈወስ ጋኔን በማውጣት የተለያየ ስራ በመስራት በእነሱ ላይ ነው ክርስቶስ ታምራቱና ስራው የሚገለጠውና ይህን ለመግለጥ ምናልባይ ብቃት ያላቸው ሰዎች ስላችሁ ብቃት ስላችሁ እንደ ነ ቅድስት አርሴማ ሳይሆን እንደው መጥቶ ለመጠመቅም መጥቶ ለመጠመቅም እምነታቸውን ተቀብቶ ጸበላቸውን ተጸብሎ መስቀላቸውን ታሽቶ ለመዳን የሚፈልግ ካለ ይህን ሸራ አድርጉለት፣ ይድረሰው፣ ለሁሉም እንዲደርሰው ሸራ አድርጉና እየመጡ ሁሉም እንዲፈወሱ እንጂ ዝም ብለው በበቢሉ አጋን ታቃጠለም ቢሉ በዚያ በባዶ ሜዳ አይወጣላቸውም ለማለት ነው። ይህ ሁላችን ተመልካቾች፣ ስለዚህ ነው የመልክትን ማስተላልፈው። ሁላችንም ከእግዚአብሔር መላካችን ኢየሱስ ክርስቶስ ከሁላችን ጋር ይሁን ይቆየን እንላለን። ين... ين... ين... ين...